ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል፣ ማለት ሽሮ ስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አሁንም ዙዙን ኮኪ ማግባት የምትፈልጉ ሰዎች ምነወርን እኔንም ከፈለጋችሁ አውሩኝ ከፈለጋችሁ ደግሞ በሐላልን ማለት ነው። ሰሞኑን በተነሳው ዘውጁና ፕሮግራም ላይ አያ እህታችን አስያ ዙዙንና ኮኪን የሚፈልግ ሰው እኔ ነው ሮኝ ብላ ነበረ። ዛሬ ደግሞ ኮኪ ወጥታ ምላሽ ሰጥታለች። አሰላሙ አሌይኩም ወራህመቱላ በረካቱ ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱላ። እንግዲህ ሰሞኑን ዘውጁና ፕሮግራም በሰፊው እየተሰራበት ያለ ምክንያቱም በአስያ ምክንያት ብዙዎቻችን ይህ ነገር እኛ ሴቶችን አይወክልንም። እኛ በሚዲያ ትዳር አፈላልገን ባለ ያፈላልገን አናገባም፣ በሚል ምክንያት እኛም የራሳችንን ሀሳብ አስተያየት እየሰጠን ነው። እንዲሁም ኡስታዞቻችንም ይሄ ነገር ይቅር ግድ የላችሁም እህቶቻችንን እያባለጋችሁና እያበላሻችሁ ነው የሚል አስተያየቶች ደርሶ ነበረ። ያው ዙሩ እንዳለችውም ኮኪ በጣም እየተስፋፋ እየሄደ ነው ይቁም በሚል እና በተለይ ዙዙና ኮኪ ላይ ትኩረት እያደረገ እነዚህ እህቶቻችን በጣም ጥሩ እህቶቻችን ነው እንዴት ባለቷሉ ተብሎ እኔ ኩኪንና ዙዙን የሚፈልግ እኔን ያውራኝ ብላ አስ ያወራች በሚለው በሰፊው እየተሰራበት ይገኛል። ሶ እኔም ከዚህ ቀደም ቪዲዮ ሰርቼበት በታለው እና ዛሬ ደግሞ ያው ነገሩ በጣም ሲበዛ ኮኪ ወታ አሁን ምላሽ ሰጥታለች ማለት ነው። ቪዲዮ ስለሰራሁኝ እኔ ደግሞ አሁን ምላሽሁንም ግዴታ የእሷን ሀሳቧን ለእናንተ ማጋራት አለብኝ። እውነት ኮኪ የዙዙን ባላውቅም ዙዚ እስካሁን መልስ አልሰጣችም። ኩኪ ደግሞ ይሄ ነገር ለኔ አይገባኝም እንደዚህ አላ አልደኩም አስተዳደጌም እንደዚህ አይደለም። እና እኔ ባል አጥቼ በፌስቡክ ወይም ደግሞ በእንደዚህ በሶሻል ሚዲያ አፈላልጌ አፋልጉልኝ ብዬ እማገባ ሴት አይደለሁም። በጥሩ ስነ ምግባር ያደግኩ ልጅ ነኝ። ይሄ ነገር ደግሞ ለእኔ አይገባም። ስም ማጥፋት ነው እየተደረገብኝ ያለው እና ከስም ማጥፋታችሁ ተቆጠቡ፣ አላህ ዘንድ እፋረዳችኋለሁ ስትል ቪዲዮ ለቃለች። ለማንኛውም የኮኬን ቪዲዮ ተከታትለን እንመለስ እና ጓደኛዬ ዙዙ ነገሩ ይበርዳን፣ ነገ የተሻለ ይሆናል ማለት ስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋን? እዛ ቁጭ ብለን እኛ ስንናገር አይታችኋን? ባል እንፈልጋለን ብለን ስናወራት ወይም ደግሞ እዛ ገብተን እኛ የተደረጋገረን እንፈልጋለን ብለን ስንናገር አይታችሁና? አላህን አትፈሩም? በቀልድ እንደተናገረች በሌላኛው ቀን ቪዲዮ ሰርታ ማስተባበያ ተናግራለች። እናንተ ግን በተለያየ ቪዲዮ እየሰራችሁብን ያላችሁ ሰዎች እኛ ሙእሚን እህቶቻችሁ ነን። አላህን አትፈሩም? ነገ ቀብር አለባችሁ ነገ

ብቻ ብቀር የተዳራጋራጥች ብቻ ብቀር እንኳን በሚዲያ ባልፈልግ አልመጣም አላህ አለኝ። ምክንያቱም ያደኩት በተርቢያ ነው ያደግኑ በተርቢያ ነው ብትሆን እንደዛው። ግን ትንሽ ነገር እየጠበቃችሁ ስማችን ለማጥፋት እንደዚህ ቁማችሁ ያላችሁ ሰዎች አላህ ይፋረዳችሁ። አሁንም ቢሆን ትንሽ አላህን የምትፈሩ ከሆነ የምትሰሩትን ቪዲዮ በሙሉ እየሰራችሁ ብንም ያላችሁ ሰዎች፣ ዩቲዩብም ሆነ እዚ ቲክታክ ላይ ያላችሁ ሰዎች ቪዲዮዎቻችንን በእኛስም የምትነግዱ አቁሙ። አቆሙ። ቪዲዮዎቹን በሙሉ አጥፉልን። ወላሂ አፉ አንላችሁም። አይ የምትሉ ከሆነ ደግሞ ነገ አላህ ዘንድ ሁላችንም እንቆማለን። ሁላችንም ነን ሟቾች ነን። ይህን እንዳትረሱ። አላህ ሱብሐነሁ ወተዓላ አይደለም የሰዎችን ሐቅ ቀርቶ የእንስሳን ሐቅ እንኳን የሚመልስ ጌታ ነው ያለን። ይዛኔ እንፋረዳለን። ወላሂል ዓዚም አሁንም ስማችንን የምታጠፉ ሰዎች አላህን ልትፈሩ ይገባል። ተመልካቾች ያኩ ቪዲዮን እንደተመለከታችሁት ነው የኮኪ ምላሽ ይሄንን ይመስላል። እኔ ፈልጌ ያደረኩት ነገር አይደለም፣ በስህተት የተወራ ነገር ነው የተባለው። ግን አስያ ስታወራ በስህተት አይመስልም። ሎርማን ሁና ሲሪየስ ሁና ነው ዙዙንና ኮኪን ምነወርን የሚፈልግ ሰው እኔን በውስጥ ያናግረኝ ብላ ያለችው። ሶ ጥፋቱ የማን ነው? በእናንተ ቪዲዮ የሰራው ሰው ሳይሆን ጥፋቱ እሷን ነበረ። ወታ ጥፋተኛ ነኝ ይሄ ነገር ነገር እነሱ አላሉኝም ብላ መናገር ያለባት እሷ ነበረች። ግን እኛ ደግሞ ካየ ነው እንዴት። እህቶቻችን ሐቂቃ በጣም የምንወዳችሁ እኔ በግሌ ማለት ነው በጣም የምወዳችሁ በጣም የማከብራችሁ እህቶቼ ነኝ፣ እህቶቼ ናችሁ፣ በጣም የምከታተላችሁ ሀቂቃ ዙዙ በጣም ብዙ ነገር ስታደርግ አይቻታለሁ። ኩኪ እንዲሁ በተመሳሳይ እስላማዊ ነገሮች ላይ ብዙ ነገር ስትሳተፍ አይቻታለሁ። እና እንዴት ባል አታ ሶሻል ሚዲያ ላይ ታፈላልጋለች የሚለው ነገር ያ ውስጤ ላይ ጥያቄ ስለፈጠረብኝ ቪዲዮ ሰርቼ ያለው ኦኬ። ካጠፋው ይቅርታ ግን እኛ ሳይሆን ጥፋተኛ ያወራው ሰው ነው። እንዴት እሷ እንደዛ ልትልቻለች? እንዳለችውም ኮኪ ያው በአለም ላይ እንዳለ ወንድ ጠፍቶ ብቻዬን ብቀር እንኳን ሶሻል ሚዲያ ላይ እንትን አላፈላልግም ብላለች። እውነት ነው። የሴት ልጅ ሀያ አደም ማለት ይሄ ነው። ሴት ልጅ በሶሻል ሚዲያ ያገኘችውን ባል ኒንጃ ሊያስተዳድራት ነው ወይም ምን ሊያረጋት ነው የምታገበው? ሀቂቃ እኔ በጣም ስለተገረምኩ ነበረ ቪዲዮ የሰራሁት ይህ ሁሉ ጥፋት ደግሞ የእህታችን አሲያ ነው። አሁንም ቢሆን ፕሮግራሟን እስካላቆመች ድረስ ብዙ እህቶቻችንን ጥፋት ውስጥ እየከተተች ነው። እናንተም ደግሞ ያው እንደሰማችሁት ነው ተመልካቾቼ። የነሱ ፍላጎት ወይም ደግሞ እነሱ ብሏት ሳይሆን ራሷ ያወራችው ነገር ነው። በኋላ ላይ ደግሞ ማስተባበያ፣ ለቀልዴ ነው ብላ የሰራችው ቪዲዮ አለ ብላለች ኩኪ። እኔ ግን አላየሁትም ያን ቪዲዮ ማስተባበያም አልሰራሁም፣ ከራስሽ አንደበት የሰራሽውን ቪዲዮ ይሄ ነገር ያለ ፍላጎታችሁ ያለ እናንተ ሀሳብ እና ፍቃድ የተሰራ ነው ብለሽ እስካልሽ ድረስ ይህንንም ቪዲዮ ያው ለመስራት ተገድጃለው ማለት ነው። ይህንን ነገር እናንተን ለመቃወምም ብቻ ሳይሆን እናንተ እህቶቼ ናችሁ። በእርግጥ አውርቻለው። እንዴት እናንተ ጥሩ እህቶች ሆናችሁ ተፈላጊ እህቶች ሆናችሁ እንዴት ጥሩ ባል በአካባቢያችሁ አታችሁ ሶሻል ሚዲያ ላይ ወታችሁ ታወራላችሁ የሚለውን አዎ ብያለው። ማለትም ለእናንተ ያ ስለማይገባችሁ ነው። የናንት ለናንተ ይሄ ነገር አይገባችሁም። አንዳንድ ጊዜ ላይ ጓደኛ ስትጠጉ ጓደኛ ያስወጋችኋል። እና የኛ ጥፋት ሳይሆን ያወራው ሰው ነው ጥፋት ነው፣ እውነት። እና እኛ ምንም ጥፋት የለብንም፣ ካጠፋውም፣ ቀድም ብያቸዋለሁ። ይህ ቅርታ ግን ደግሞ እህቶች ደግሞ ይህንን ነገር እንዳላሰቡበት እነሱ እንደዚህ አይነት ነገር እንደማይፈልጉም ተናግሯሉ። ይህንን ነገር ለእናንተ ያው ተቃውሚ፣ ይህን ነገር ለምን ያደርጋሉ ብዬ ቪዲዮ ስለሰራው የነሱ አንደበት ደግሞ ከነሱ እውነት፣ እነዚህ ሰዎች እነዚህ እህቶቻችን ባለተው በሚዲያ ፈልገው እንፈልጋለን ብለዋሉ አይደለም የሚለው ደግሞ ከራሳቸው አንደበት ከኮኪ አንደበት ሰምታችኋል። እና አስቸጋሪ ነው። ያው እኔ ብዙ መናገር የምፈልገው ነገር ነበረ፣ ግን ደግሞ ያው ላለመናገር ጥረት አድርግ ያለሁኝ። ምክንያቱም አንዳንድ ጊዜ ቅድም ብያቸዋለሁ አንድ ሰው ያወራው እና ብዙ ሰው ይቀባበለዋል። ገባችሁ አሁን አሲያ አወራችሁ፣ ቅድም ብያቸዋለሁ። እንደ ሲሪየስ ሁና ነው ያወራችሁ። በእውነት እነሱ ትዳር ሶሻል ሚዲያ ላይ ያፈላልጋሉ። ስለዚህ እሷ ደግሞ ት ከዛ በኋላ እንድታገናኝ ነበር የተናገረችው። ያው እሱ እነሱን ብቻ ሳይሆን ብዙ ሰዎችን እያገናኘች ነው። ስለዚህ በዙሪያ ያሏን ሰው ቀድማ እኔን አውሩኝ ብላ ከተናገረች ጥፋተኛው ጥፋቱ የኛ ሳይሆን የሌላ ሰው ነው። ምን ተቃወማችሁ ያንን ነገር ሰምታችሁ እንዳልሰማ ለምን ዝም ላችሁ ከሆነ ይሄ የማይሆን ነገር ነው። ለምን እናንተ ቅድም ብያችኋለሁ፣ ጥሩ እህቶቻችን ናቸው። ለብዙ ሰዎች ለብዙ እህቶቻችን አሪያ የምትሆኑ ሰዎች ናችሁ። እና እናንተ እንደዚህ ብላችሁ ስ ታወሩ ለምን ብለን የመቃወም ግዴታ አለብኝ ብዬ አስባለሁ። እንደኔ ማለት ነው። እናንተን የሚከተሉ በጣም ብዙ እህቶች አሉ። ለምሳሌ እኔን መጥቀስ እችላለሁ። ሁለታችሁም ፎሎ ሬናችሁ ፎሎ አድርጊያችኋለሁ። የምትሰሩት ስራ በጣም ደስ ይለኛል። ኮኪ የምትሰራው ስራ እንዲሁም ዙዙ የምትሰራው ስራ በጣም ደስ ይሉኛል ስራዎቻችሁ። ስለዚህ እኔ እናንተን ተከትዬ ተከታያችሁኜ እናንተ የሰራችሁን ስራ መስራት አለብኝ ወይ? ብዙዎቻችሁ ደግሞ እህቶቻችሁ ናቸው። የእህቶቻችሁን ገበና ገና ለምን ሶሻል ሚዲያ ላይ ትናገራላችሁ፣ ለምን በውስጥ አትነግሯችሁ የምትሉ ልጆችም አላችሁ። ይህ ሶሻል ሚዲያ የወጣ ነገር ነው። ሶሻል ሚዲያ አትፍቶ ሰው በውስጥ ምከሩት የሚባል ነገር የለም። ምክንያቱም ተከታይ ስላለው ማለት ነው። እሱን ተከትሎ ገደል የሚገባ ሰው ስላለ የነሱ ስህተትን ስህተትን ደግሞ ግዴታ ስህተት እንደሰሩ ስህተት እንደተሰራባቸውም መናገር ግዴታ አለብን ማለት ነው። ሶሻል ሚዲያ ይህ ነው ግዴታ መሆን ያለበት ስለዚህ ያው ይሄ ነገር ደግሞ ቅድም ብያቸዋለሁ አሲያ ያወራችሁ በራሷ እንጂ ዙዙና ኮኪ ፈልገው አይደለም ሰምታቸዋል ምክንያቱም እነሱ ከአንድ በታቸው የወጣውን ነገር ነው እኛ ልናምናቸው የሚገባው ያው ዙዙም ቢሆን ኮኪም እኛ የዛ ፍላጎቱ የለንም ሶሻል ሚዲያ ላይ የማፈላለጉ ፍላጎቱ የለንም ብለዋል ስለዚህ የእነሱን ሀሳብ ስለምንፈልግ ይሄ ነገር ደግሞ ያልሆነ ነገር ነውና፣ ባካችሁ ተውን እያሉ ነው። ስለዚህ አላ ስብሃነወተአላ አልተዘወጃችሁም ከሆነ ሷል የሆነ ትዳር ይወፍቃችሁ፣ ሷል የሆነ ርስቅ ይወፍቃችሁ። እኔም አትፍቼ ከሆነ አውፉ በሉኝ መቋም ስላለብኝ፣ ተቋውም ያለው ጥፋት ነው ካላችሁ ደግሞ ይቅርታ ብያለሁ። አመሰግናለሁ ተመልካቾች ይህንን ቪዲዮ ሼር አድርጋችሁ አድርሶልኝ፣ በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላሙ ዓለይኩም ወራህመቱላህ ወበረካቱ